ይህ ከሞጆ ሀዋሳ የሚዘረጋው የፍጥነት መንገድ አንድ አካል የሆነው የባቱ አርሲ ነገሌ መንገድ ነው። ይህ መንገድ ከተጀመረ በርካታ ዓመታትን ቢያስቆጥርም በተለያዩ ተግዳሮቶች ዛሬ ላይ ደርሷል። አሁን ላይ የግንባታ ሂደቱም 84.5 በመቶ መድረሱም ይገለጻል። የሞጆ ሀዋሳ የፍጥነት መንገድ አጠቃላይ 202 ኪሎ ሜትር ያለው የፍጥነት መንገድ ሲሆን የመጀመሪያው ምዕራፍ ከሞጆ ድረስ ከባቱ ድረስ ያለው 92 ኪሎ ሜትር የአስፋልት መንገድ ተጠናቆ ለትራፊክ ክፍት ከሆነ ሶስት ዓመት በላይ ያስቆጥሯል። አሁን እንግዲህ እየተገነባ ያለውና አክቲቭሊ ዛሬ የምናየው ፕሮጀክት የባቱ አርሲ ነገሌ የፍጥነት መንገድ ፕሮጀክት ሲሆን 57 ኪሎ ሜትር ርዝመት ያለው፣ ከቅርብ ጊዜ ወዲህ ቻይና ኮሚኒኬሽን ኮንስትራክሽን ካምፓኒ ፕሮጀክቱን ተረክቦት እየገነባው ያለው ፕሮጀክት ነው። አሁን ላይ 85 አካባቢ ተጠናቋል ። እንደምታዩት ከፍተኛ የሆነ የአስፋልት ስራዎች ነው እየተሰሩ ያሉት። በጥሩ የአፈጻጸም ሁኔታና በከፍተኛ መነቃቃት ፕሮጀክቱን በአጭር ጊዜ ውስጥ ለመጨረስ እንቅስቃሴዎች እየተደረጉ ነው የሚገኙት። ይህ ከባቱ አርሲ ነገሌ የሚዘረገው የፍጥነት መንገድ እንግዲህ ባለፉት አመታት በርካታ ተግዳሮቶች ገጥሞት እንደነበርም ይነሳል። ከዚህ በፊት በተለያዩ የወሰን ማስከበር ችግርም ጋር ተያይዞ የድሮ የስራ ተቋራጭ ከፍተኛ የሆነ የአቅም ችግር የካፓሲቲ ችግር ነበረበት ምክንያቶች በመፍጠር ስራው ላይ ከማተኮር ሌላ ነገሮች ላይ ነው ጊዜውን ሲያቃጥል የነበረው። እሱን ኮንትራክተር እንግዲህ በሌላ የስራ ተቋራጭ ለመተካት የተቃጠለ ጊዜም አለ። ለባለፉት ሶስት አመታት አካባቢ ደግሞ እስከቅርብ ጊዜ እስኪፈታ ድረስ የሲሚንቶ እጥረት ሀገሪቷ ላይ በጣም በከፍተኛ ሁኔታ ፕሮጀክቱን ሲያስተጓጉለው ነበር። አሁን ላይ ግን ይሄ ስራ ተቋራጭ ሰኔ 2016 አመተ ምህረት ያለውን ፕሮጀክት ቀሪ ስራ ከተረከበ በኋላ በከፍተኛ እንቅስቃሴ እንደምታዩት ከአራት መቶ ማሽኖች በላይ እየተንቀሳቀሱ ፕሮጀክቱን ለመጨረስ ከፍተኛ ርብርብ እየተደረገ ነው የሚገኘው። ይህ የፍጥነት መንገድ እንግዲህ ለረዥም ጊዜ አገልግሎት መስጠት እንዲችልና ዋስትናውን እንዲጠብቅም አዳዲስ ቴክኖሎጂዎች እየተተገበሩበት መሆኑን ተጠቅሷል። ከፍተኛ የሆነ የጥራት ቁጥጥር ይደረጋል። አስፋልት ሚክስ ራሱ ሱፐር ፔቭ የሚባል በጣም ሞደርን የሆነ የአስፋልት ሚክስ ዲዛይን ነው የምንጠቀመው። ፐርፎርማንስ ቴስቶች ይሄ መንገዱ በዕድሜው ሁላ የሚመጣበትን ሎድ ቴስት የምናደርግባቸው አፓራተሶች አሉ። የራይዲንግ ኳሊቲ ቴስቶች ስለሚሰሩ፣ የዲፍሌክሽን ቴስቶች ስለሚሰሩ በከፍተኛ የጥራት ደረጃ የሚሰራና የጥገና ጊዜውም ረጅም ጊዜ በኋላ እንዲሆን ተደርጎ ታስቦ እየተሰራ ያለ መንገድ ነው። ይህ የሞጆ ሐዋሳ የፍጥነት መንገድ የሚኖረውን አበርክቶ ታሳቢ በማድረግ እንግዲህ ይህን ከባቱ አርሲ ነገሌ የሚዘረጋውን ማለትም የክፍል ሶስቱን ለማጠናቀቅ ከፍተኛ ርብርብ እየተደረገ ይገኛል። በቀጣይም ይህን መንገድ ለማጠናቀቅ ከፍተኛ ስራ እንደሚሰራም ተነግሯል። አብዛኛዎቹ የአስፋልት ስራዎች እየተከናወኑ ቀሪ ስትራክቸሮች እየተከናወኑ ነው፣ እንዳያቸዋቸው ማሳለጫ መንገዶችም። ምክንያቱም ይህ የፍጥነት መንገድ ለትራፊክ ብቻ እንቅስቃሴ ነው ክፍት የሚደረገው፣ ለከብትና ለእግረኛ ዝግ ስለሚሆን ወደ ፍጥነት መንገዱ መግቢያና መውጫ ማሳለጫዎች ላይ ከፍተኛ ስራዎች ይቀራሉ። እነሱ እየተሰሩ ነው። ከሱ ጋር ተይዞ ደግሞ መንገዱ ሲከፈት የክፍያ ስርዓት ማስተናገድ ስላለበት ከሱ ጋር የተያዙ የክፍያ ጣቢያዎች፣ ካኖፒዎች፣ እንደዚህ አይነት ስራዎች የሚሰሩ ይሆናል። መንገዱ አለቀ የምንለውና ለትራፊክ ክፍት ሆነ የምንለው እነሱ ስራዎች ሲጠናቀቁ ነው። ከዋናው መንገድ ጋር የተያዙ ስራዎች እስከ ነሐሴ 2017 ድረስ ለመጨረስ በከፍተኛ ርብርብ እየተሰራ ነው። የሚጠናቀቁበትም ከፍተኛ እድል አለ።